ሰላም ሰላም ውድየ ዩቱብ ተከታታዮች እንዴት ኋላችሁ? ለዚህ ሰዓት እና ደቂቃ ደረሳችሁ። እንዴት ናችሁ? ላይክ ሼር፣ ሰብስክራይብ እያደረጋችሁ አባረታቶች፣ ሰብስክራይብ አድርጉኝ። ትላንትና ቪዲዮ ዛሬ ነው አየሁ። ትላንትና አልተመችን አላየው እና ሃይሚ ብሩኬ ቪዲዮ ማለት ነው። በጣም በጉጉት ነው የምጠብቀው ትናንትና ስላልተመቸኝ አላየሁም አላየሁም። በፕራንክ የማትታመን ልጅ ማለት ነው። በጣም ቅመማ የእሷ ፕራንክ ደስ ይላል፣ ያስናናል። ኬት እንደምታመጣ ራሱ አላቅም። እግዚአብሔርን አሳቡ ኬት እንደምታመነጭ ራሱ አላቅም። በጣም ደስ የሚል ፕራንክ ነው የምትሰራ። ትናንትና ብሩኬን ፕራንክ ሰርቶ ነበረ። ሃብ እና ሀይሚ ፕራንክ አደረጉ። ምርጥ ፕራንክ ተደርጎ ነበረ ብሩኬ ማለት ነው። ምርጥ ፕራንክ ነው። ሀሳባቸውም አስተማሪ ነው። ደስ ይላል። ትላንትና ከብሩኬ እየተማርኩት እኔ የወሰድኩት በጣም የሆነ ውለታ ያደረግልን ሰው መጣል እንደሌለብንም ማለት ነው። መጣል እንደሌለብን ብዙ ውለታ ያደረገችን፣ ለምን ብዬ ከሷ እለያለሁ የሚል በጣም በጣም ስከራከር የነበረ ማለት ነው። በእውነት በጣም ምርጥ ሃሳብ ነው። ለምን ብዙዎቻችን የሆነ ውለታ ያደረገልን ሰው ካለፈልን፣ ከዛ ነገርም ከዛ መከራ ስንወጣ፣ ወይ ከዛ ችግርም ሲያልፈን ልንረሳ እንችላለን እሱ ግን ብዙ ነገር ከኔ ጋር አሳለፈች፣ ሲከፋኝ ከሷ ጋር ብዙ ነገር ሲሆን ከሷ ጋር ከሷ አልለይም ብሎ ሲከራከር። ኢቪም ቤተሰብ በህይወቴ ውስጥ መግባት ያላቸው ቦታ አለ፣ ከዛ ያለፈ ግን መግባት የሌለባቸው ነገር፣ ቤተሰብ የኛ ህይወት ላይ መስመር እንዳለ መስመር እንዳለ ነው ባስተማረን ማለት ነው። በእውነት ምርጥ መልስ ነው። ምርጥ ከእሷ አልለይም ብሎ ምርጥ መልስ ነው የመለሰ። እግዚአብሔርን ጀግና ነው። እንደዚህ አይነት ወንድ ፈጣሪ ያቆየልን ያብዛልን። ብዙዎቻችን እንረሳልን፣ እሱ ግን አይረሳም። ከእሷ መለየት አልፍ እንደማልፈለግ ይሄ ፕራንክ ብቻ ሳይሆን እንደ ፈተና ራሱ ማለት ነው። ፈተናውን በትክክል ነው አለፈ። እግዚአብሔር እንደ ፈተና ራሱ ፈተናውን በትክክል ነው አለፈ። ፈተናውን ማላፍ ችሏል ማለት ነው። ለምን እውነቱን ተናግሮ እሷ የችግር ጊዜ ብዙ ነገር አብሮ ያሳለፈ፣ አሁን ደግሞ ከእሷ መለየት እንደሌለበም የእኔ ህይወት ውስጥ ዋጋ አላት እያለ እየተከራከረ ነበር። እና በጣም ፈተናውም ፈተና በሉ እግዚአብሔር ፕራንክሳውን ፈተና ፈተናውን በትክክል አልፏል ማለት ነው። እና በጣም ደስ የሚል ፕራንክ ነው። ብዙ አስተማሪ ነገር አለው። ያው ሃይሚ የምታመጣ አሳዎች በጣም አስተማሪ ናቸው። ደስ የሚል ነው። ኬት እንደምታመጣ ራሱ በጣም ጭንቅላታ እንደ እድሜ በላይ ነው። እንደ ቆማታ በላይ ነው። ጭንቅላቱ በጣም ሰፊ ነው። ነገሮች ቃምማ ብዙ ነገር አስተውላ ያስተምራል አላስተምር ምናምን ነው የምታመጣ፣ እግዚአብሔርን ደስ የሚል ስራ ነው የምትሰራ እና ምን አለ ወንድሙ እንደዛ እንደሷብን ምርጥ ምርጥ ህዝብን የሚያስጨንድክ ሳይሆን ምርጥ ምርጥ ፕራንክ ዞን የሚያስተምር ህዝብ የሚያስተምር ዞን ብመጣ ጥሩ ነው። እና ሃይሚዬ በጣም የምወድሽ ነው፣ ወድሻለው። ፕራንክሽ ይመቸኛል። ቡሩኬም ደግሞ በጣም ጀግና ብያለው ፍራንኩም ቢሁሁ ፈጣናም ይሁን በትክክል ነው አለፈው እና ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ አበረታቱኝ። ባይ